የስደተኞች ጉዳይ በዓለም አቀፍ ደረጃ እጅግ አሳሳቢ የሆነ መጥቷል። ለዚህም ነው የምስራቅ አፍሪካ በይነ መንግስታት ወይም ኢጋድ መሪዎች ልዩ ስብሰባቸውን በዚህ በኬንያ ናይሮቢ ላይ ያደረጉት። የሶማሊያ ስደተኞችን መልሶ ማቋቋምና ዘላቂ መፍትሄ ማምጣት በሚል አብይ ርዕሰ ጉዳይ ላይ የተወያዩት የኢጋድ አባል ሀገራት መሪዎች የስደት መንስኤዎችንና ያስከተለው ኢኮኖሚያዊና ሰብአዊ ቀውስን ገምግሟል። በተለይ ባለፉት 25 ዓመታት በርስ በርስ ግጭት ከዚያም በሽብርተኝነት ስትታመስ የቆየችው ሶማሊያ 22 ሚሊዮን የሚሆኑ ዜጎቿ ሀገራቸውን ጥለው ተሰደዋል። ከእነዚህም መካከል 900 የሚሆኑት በምስራቅ አፍሪቃ ቀጠና ሀገራት የተጠለሉ ናቸው። የተባለው የፌድሪ ጠቅላይ ሚኒስትርና የወቅቱ የኢጋድ ሊቀመንበር አቶ ኃይለማርያም ደሳለኝ እንዳሉት ስደተኞች በተጠለሉበት ሀገር ደህንነታቸው ተጠብቆ የተመቻቸ ኑሮ እንዲኖሩ የኢጋድ አባል ሀገራት መተባበር አለባቸው። ከግጭት እየወጡ ላሉ ሀገራትና መንግስታት ደግሞ የገንዘብ ተቋማትና ድርጅቶች ሁሉ ድጋፍ ማድረግ ይጠበቅባቸዋል። የስደት መንስኤዎችን ለይቶ ከምንጩ ለማድረቅና ስደተኞች በፈቃደኝነት ወደ ሀገራቸው ተመልሰው ሰላማዊ ኑሮ እንዲኖሩ የሚያስችል ዘላቂ መፍትሄም ተቀምጧል። የኢጋድ ሊቀመንበር አቶ ኃይለማርያም ደሳለኝ እንደገለጹት ዱራብል ሶሉሽንስ ፎር ሶማሊ ሪፊውጂስ ኤንድ ዲስፕሌስድ ፐርሰንስ ፕሮቫይድ ፎር ኢፌክቲቭ ሪኢንተግሬሽን በቀዳሚነት የሱማሊያን ስደተኞችና ተፈናቃዮችን መልሶ ማቋቋም ያስፈልጋል። ከዚያም የሶማሊያ ብሔራዊ የደህንነት ኃይሉንና አሚሶምን በማጠናከር አስተማማኝ ሰላም በመፍጠር የስደት ምንጭን ማድረግ እንችላለን። በቀጠናው ያጋጠመው ድርቅን ከመቋቋም ባሻገር የሶማሊያ ስደተኞችን ለመታደግም በቁርጠኝነት ለመስራት የአባል ሀገራቱ መሪዎች መግባባት ላይ ደርሰዋል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ የኢጋድ አባል ሀገራት መሪዎች ባስቀመጡት መፍትሄ ላይ መደሰታቸውን ከገለጹ በኋላ አብሮነታችን ከጠነከረ ስኬታማ እንሆናለን እንሰራለን ብለዋል። የኢጋድ አባል ሀገራት ባለስልጣናት የተስማሙባቸውና ስደትን በዘላቂነት ለመፍታት በሚደረገው ጥረት ውስጥ የዓለም መንግስታት ድጋፍ ሊያደርጉላቸው እንደሚገባም ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ፣ ጌታቸው ጫኔ፣ ኬንያ ናይሮቢ።